ነገር አይደለም ያነሳሳል፣ ሞራል ይገነባል፣ ቀደም እንዳልኩት። ስለዚህ ትልቅ ሚና አለው ሰራዊትን በማዘጋጀት የተሰጠ ቤት ለመግዛት አስበው የትና እንዴት ብለው ተጨንቀዋል? እንግዲያውስ ዳኮርድ ሪል ስቴት አለለው። ግንባታቸው 90 በመቶ የተጠናቀቁ ቤቶችን በ10 በመቶ ቅድመ ክፍያ ብቻ የከርሰ ምድር ውሃ፣ ሰፊ ቴራስ፣ የልጆች መጫወቻና የመኪና ማቆሚያ ያለው ዘመናዊ አፓርትመንት በጀሞ ቁጥር አንድ እስከ 1.5 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ከዳኮር ድር ል ስቴት በአምስት ወር ጊዜ ውስጥ የሚረከቡት ባለ አንድ መኝታ 80 ካሬ፣ ባለ ሁለት መኝታ 110፣ 118 እና 128 ካሬ፣ ባለ ሶስት መኝታ 135 እና 148 ካሬ። ይምጡ ማየት ማመን ነው። ና ቤቶን ገዝተው ይመለሳሉ። የሚባሉ የዋና መምሪያዎች፣ የሀይል አዛዦች፣ የዕዝ አዛዦች የሚባሉ በዚህ ካውንስል ውስጥ ይካተታሉ። ስለዚህ ይህንን የሚያሟላ አካልን ሕግንና ስርዓትን በተከተለ መንገድ አፈጻጸማቸው በተመዘነ መልክ ወደዚህ አይነት ውድድር መግባት አለበት ተብሎ የተለዩ ሰዎች የሚመራቸው አካል የካውንስል አባል ባለበት በግልጽ የሚታይበት አሰራር ነው። ከዛ በኋላ የካውንስሉ አባላት ውሳኔ የሚሰጡበት በውድድሩ መሰረት ማን ከማን ይበልጣል ተብሎ ብዙ ትግል የሚደረግበት በዛ ሁሉ መግባባት በተደረሰበት ማዕረግ ሹመት የሚሰጥበት አግባብ ነው ያለ ነው። እዚህ አካባቢ ላይ እንግዲህ ጄኔራል መኮንኖችን በሚመለከት ማን ነው የሚሾመው? ለምሎ ነገር አሁን በዚህ ደረጃ ላይ ከታየ በኋላ ወደ ጠቅላይ ሚኒስትር የሀገሪቱ የጦር ኃይሎች ጠቅላይ አዛዥ ስለሆኑ ወደዛ የሚቀርብበት እሳቸው ደግሞ ለፕሬዚዳንት አቅርቦ የሚያጸድቁበት አሰራር አለን። ስለዚህ የመከላከያ ካውንስል አባል እነዚህ ሰዎች ዲቴል ያል ውድድር ይደረጋል፣ አስተያየት ይሰጥበታል፣ ብዙ ክርክሮች ይደረግባቸዋል። ከዛ በኋላ ብዙኑ የካውንስል አባላት በሰጠው ድምፅ መሰረት እነዚህ ወደ ኃላፊነት ሄዶ የሚሾሙ ናቸው። ስለዚህ የስራ ፈጻጸማቸውና ና ልምዳቸው አሁንም ከተሾሙት አንጻር ስናይ ወደዚህ ውድድርም ለመቅረብ ቅድም ያልኩ ነገሮች አለ። ስራ ፈጻጸም ብዬ ያለው እንደገና የማይታለፉ ቆይታ ጊዜም ይኖራሉ አንድ ወደ ጀኔራል ማዕረግ እየቀረበ አሁንም የተሾመም ከዚህ በፊት የሚሾመው ሚኒመም ሰርቪሱ ወይ ከ25 እስከ 30 አመት አካባቢ ላይ ሰራት ከውትድርና ጀምሮ ያገለገሉ ሰዎች ናቸው። ፕላስ ደግሞ የሀላፊነት ደረጃቸው ከነበሩበት ኃላፊነት ወደ ከፍተኛ በጀኔራል ደረጃ በሚመራው ወይም የሚመራበት የመምር ኃላፊ ኮር የተለያዩ አደረጃጀቶቻችን ውስጥ ሊሰሩ የሚችሉት ወደዛ ብቃታቸውን አረጋግጦ ሊመደቡ የሚችሉ ሰዎች ናቸው። አፈጻጸሙም ይሄ ነው። ይህ አመራር ደግሞ ከአዋጅ ጀምሮ እስከ ሰው ሀብት አመራር ማነው ሰው ሀብት አስተዳደር ድረስ የምንጠቀምበት ለሁሉም ግልጽ የሆነ ተሸዋሚም የሚያውቅ ሳይሸዋሚም የሚቀርም ይህን አሰራሪን የሚያውቅ አካይን ነው። በዚህ ሂደት ነው የምንጨርሰው። መልካም፣ ወደ ብርጋዴ ጀነራል ጌትነት ልምጣና እንግዲህ የጦር መኮንኖቹ ሹመት ለአጠቃላይ ለሀገር መከላከያ ሰራዊት አባላት የሚያስተላልፈው የጀግንነት መልእክት ምንድን ነው የሚለው እንዲሁም ደግሞ የጦር መኮንኖቹ ሹመት የሀገርን ብሔራዊ ጥቅሞች ከማስጠበቅ እንዲሁም ሉዓላዊነትን ከማጽናት አንጻር ያለው አንድምታ ምንድን ነው የሚለውን ያብራሩልን። አመሰግናለሁ። ሹመት የማዕረግ እድገት ለተሿሚው ብቻ ሳይሆን ለቤተሰቡ በዙሪያው ላሉ ጓደኞቹ፣ እንደገናም ደግሞ ለሰራዊት ለሚመራው ሰራዊት አብሮት ላደገው ሰራዊት ቀላል የሆነ ትርጉም አይደለም ያለው። ደስታን በመፍጠር ኃላፊነትን በማሸከም ተስፋን በማስያዝ ያለው ድምታ ቀላል ነገር አይደለም። ስለዚህ ያገለገለ ሰውን እንደሚሾም ሲያውቅ ሰራዊቱ ሞራሉ ይገነባል። ነገስ ከነገ ወዲያ ከሰራው አድጋለው፣ እሾማለው፣ እለወጣለሁ የሚል እና የሞራል ግንባታን በማነሳሳት በኩል የራሱ ሚና አለው። ለሰራዊት ግንባታ አንደኛው ከሰራዊት አንጻር እሱ ነው። ሰራዊቱ የሚያውቃቸው የመሩት መሪዎች ወደፊት እየወጡ በሄዱ ቁጥር የሚሰራ ይሾማል፣ ይሸለማል፣ ያድጋል፣ ኃላፊነት ይይዛል የሚል ነገርን ስለሚያመጣ በሰራዊቱ ግንባታ ትልቅ ሚና ይኖረዋል። ብሎም ዝም ብሎ ግለሰብ በራሱ ጥረት ብቻ አይደለም የሚመጣውና በዙሪያው ቀደም እንዳልኩት ቤተሰብ አሉት፣ ጓደኞች አሉት፣ በርታ የሚሉት የስራ ባልደረቦች ይኖሩታል። ተቋሙም ተቋሙ ውጭም የእነሱን ሁሉ ሞራል በመገንባት ቀላል ሚና ይኖረዋል ተብሎ አይታሰብም። ሌላው ከብሔራዊ ጥቅም አንጻር ነው መታየት ያለበት እንደተባለው ሉዓላዊነትን ከማጽናት አንጻር በዚህ ረገድ አሁን ባለንበት ተጨባጭ ሁኔታ ብሔራዊ ጥቅም የምንላቸው ነገሮች አጀንዳ ሆነው የቀረቡበት ሁኔታ አለ። ለምሳሌ በውሃ የመጠቀም መብታችን ብሔራዊ ጥቅም ነው፣ አጀንዳም ነው። የወደብ ጥያቄ ጥቅሟን ኢትዮጵያ ልታረጋግጥ ከሆነ አጀንዳ ሆኖ ቀርቧል። እዛ ባሻገር ጋዝ የኒውክለር ማብለያ ፕላንት፣ የማዳበሪያ ኢንዱስትሪዎች የመመስረት ጉዳይ፣ ሰፋፊ እቅዶች በመንግስት አቅደዋል። እነዚህ ብሔራዊ ጥቅሞችን በህዝብ የተመረጠ መንግስት እነዚህ ናቸው ላሳካቸው የምፈልግ እስካለ ድረስ ሰራዊት ደግሞ መዘጋጀት መቻል አለበት ማለት ነው። አንደኛው ዝግጅቱ ልክ ይህንን ሲያደርግ የኢትዮጵያ መንግስትና ህዝብ ይህንን ጥያቄ ሲያነሳ በሰላማዊ መልኩ ፈተው አለው ብሎ ነው የሚያነሳው። ግን ደግሞ ሴኩሪቲ ዳይሌማ የሚባል ነገር አለ። በዚህ ውስጥ የሚገቡ አይ ኢትዮጵያ ይህንን ካነሳችማ እንዲህ ሊሆን ነው ብሎ ወደ ኃይል አማራጭ የሚመጣ ነገር ከሆነ ሰራዊት መዘጋጀት መቻል አለበት ማለት ነው እና የመንግስትን ትዕዛዝና ተልኮ ታሳቢ ያደረገ ዝግጅት ስለሚኖር እንደነዚህ አይነት ማበረታቻ ሹመቶች በሚኖርበት ጊዜ ይሄንን ኃላፊነት በመወጣት የሰራዊት ሞራል በመገንባቱ ምክንያት ለዋላይነትን በማጽናት ቀላል ነገር አይደለም። ያነሳሳል፣ ሞራል ይገነባል፣ ቀደም እንዳልኩት። ስለዚህ ትልቅ ሚና አለው። ሰራዊትን በማዘጋጀት የተሰጠ ድርብ ኃላፊነት ስለሆነ የማትጋት እድሉ ቀላል አይደለም። በዚህ መልኩ ልናየው እንችላለን። ይህ የወታደራዊ ከፍተኛ ሹመት የተሰጠው ታላቁ የኢትዮጵያ ህዳሴ ግድብ በተመረቀ ማግስት ነውና። ይህ አጠቃላይ ለሰራዊቱ የሚያስተላልፈው መልእክት ከሀገር መከላከያ ሰራዊት አንጻር ትርጉሙ ምንድን ነው ይላሉ? ከህዳሴ ግድብና ከዚህ ሹመት ጋር ግንኙነት ያለው እስቲ ከሹመቱ በፊት ስለ ህዳሴ ግድብ ስናነሳ፣ ኢትዮጵያ ህዝብ ለህዳሴ ግድብ ማድረግ ያለበትን ነገር አድርጓል ስንል፣ ገንዘቡን አውጥቷል፣ ጉልበቱን አውጥቷል፣ በሞራል ደግፏል፣ ሰላማዊ ሰልፍ ወጥቷል። ሌሎች ይህን እንቅፋት ሊሆን የሚችለው ማንኛውም ነገር ታግሏል። ይህ ሰራዊትም ከዚህ ህዝብ የወጣ ነው። ይሄ አሁን የሚባለው ህዝብ ያደረገው ነገርም ከማድረግ የቀረበት ነገር የለም። ሰራዊት ገንዘቡንም አዋጥተዋል። ላይ ለህዳሴ ግድብ ማድረግ የሚገባው ነገር አድርጓል። ዳሴ ግድብ እንዳይደናቀፍ ህይወት ከፍሏል። ደም ከፍሏል። ዳሴ ግድብ ሥራው እንዳይቋረጥ መንገድ ሰርቷል። ወደ ዳሴ ግድብ የሚጓጓዘው ማንኛውም አይነት ለግንባታ አስፈላጊ የሆኑት ነገሮች እንዳይደናቀፉ ጠላት በሚያስቀምጠውን መሰናክልን አስወግደዋል። ለየት ተቀን ሀያ አራት ሰዓት ሴቭ እንዲሆን አድርገዋል። ጥበቃ ማኑ ግድብ የሚሰራበት አካባቢ ላይ ግድቡ ከተጀመረበት ጊዜ ጀምሮ እዛ አካባቢ ላይ ሌሎች የጠላት ውክታዎች ስለሚኖሩ ይህንን ለማስወገድ ብዙ ጥሩ ግሮ ለፍቷል። ስለዚህ ከማንኛውም በላይ የህዳሴ ግድብ በዚህ ደረጃ መጠናቀቅ የሚያስደስቶ ኢትዮጵያ ቢኖር ምናልባት ከሰራዊት በላይ ነው ብሎ ማሰብ አይቻልም። ሰራዊት ሁሉም ነገር ሰጥቷል፣ ስንል ከሌላ የተለየ ከገንዘብም፣ ከጊዜውም፣ ከሌላውም በላይ ህይወት ሰጥተዋል፣ ደም ሰጥተዋል። በመቶዎች የሚቆጠሩት መስዋዕትነት ከፍሏል፣ ህዳሴ ግድብ ላይ ሊመጣ የሚችለውን አደጋ ከመከላከል አንጻር። ስለዚህ ዳሴ ግድብ ለዚህ ደረጃ መድረስ እጅግ በጣም የሚያስደስት ነው። ስለዚህ አጠቃላይ መላ መከላከያ ሰራዊት በህዳሴ ግድብ ዙሪያ ላይ እጅግ በጣም ደስተኛ ነው። መታደልም ሆኖ አንዳንዶቻቸው እዚህ ከሰማችሁትም ሰሞኑ ማዕረግም ከተሰጣቸው አካላትም ይህንን ሲመሩ የነበሩ ሰዎች የዚህ ሹመት ባለቤት ሆነ ህዳሴ ግድብ ሲጠብቁ የነበሩት፣ መንገድን ሲያሰሩ የነበሩት፣ መሰናክል ሲያስወግዱ የነበሩት መሪዎች እዛ ጋር ክፍለ ጦርን ሲመሩ የነበሩ ሰዎች እዛ ከ ያለው ኮርን ሲመሩ የነበሩ ሰዎች ሁለት ነገር ነው። ኦፍኮርስ የዳሴ ግድብ ለዚህ ግን መድረስ እስካሁን ድረስ ለሰሩት ደግሞ ከሌላ ጋር ተወዳድሮ ማዕረግ ማግኘት እጅግ በጣም የሚያስደስት ነው። በዚህ ድል ማግስት ላይ እንዲህ አይነት ማዕረግ ማግኘት እጅግ በጣም በሰራዊት ውስጥ ልዩ ክብርን፣ ልዩ መነሳሳትም የፈጠረ እና ደስተኞች ናቸው። ብርጋዴ ጀነራል ጌትነት ታላቁ የኢትዮጵያ ህዳሴ ግድብ የኢፌሬ ጠቅላይ ሚኒስትር ዶክተር አብይ አህመድም እንዳሉት የደም ጠብታ ጭምር የገነባው ግድብ ነው እና በደም ዋጋ ተከፍሎ የተገነባ የተሳካ ግድብ ነው። ከዛ አንጻር ይህ ግድብ እውን መሆኑ ምን ይፈጥራል የሚለው እንደ ሪፍሌክት ያደርጉ። ግድቡ እውነቱን ለመናገር እዛ የሚሰራ አስር ሺህ ገደማ የሚቆጠር ሰው ቀለብ ያስፈልገዋል። የሚሰራበት ማቴሪያልም ብቻ አይደለም የሚጓጓዝ ነው። እሱን ዋጋ ከፍሎ እዚህ ደረጃ ማድረስ ቀላል ነገር አይደለም። የህይወት መስዋዕትነትም በመቶዎች የሚቆጠሩ የህይወት መስዋዕትነት ከፍሏል፣ ከሌሎች የጸጥታና ደህንነት ተቋማት ጋራ በመሆን ማለት ነው። አካባቢው ህብረተሰብ ጋር ይህንን ለማደናቀፍ ብዙ ሴራዎች ተሰርተዋል እና ልማትን በማፋጠን ሰራዊቱ ከ210 ኪሎ ሜትር በላይ መንገድ ጠርጓል። ያ ኮምቦ የሚጓጓዝበት ዝሞ፣ ማጀብ፣ ፈንጂ ማምከን ታጥቆ የመጣን ማስወገድ መከላከል ብቻ አይደለም። ቤት ለመግዛት አስበው የትና እንዴት ብለው ተጨንቀዋል? እንግዲያውስ አውስ ዳኮርድ ሪልስቴት አለለው። ግንባታቸው ዘጠና በመቶ የተጠናቀቁ ቤቶችን በአስር በመቶ ቅድመ ክፍያ ብቻ የከርሰ ምድር ውሃ፣ ሰፊ ቴራስ፣ የልጆች መጫወቻ እና የመኪና ማቆሚያ ያለው ዘመናዊ አፓርትመንት በጀሞ ቁጥር አንድ እስከ 15 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ከዳኮርድ ሪልስቴት በአምስት ወር ጊዜ ውስጥ የሚረከቡት ባለ አንድ መኝታ 80 ካሬ ባለ ሁለት መኝታ 110 118 እና 128 ካሬ ባለ ሶስት መኝታ 135 እና 148 ካሬ። ይምጡ ማየት ማመን ነውና ቤቶን ገዝተ ይመለሳሉ። ነገሩ የሳይበር ጥቃቶችን መከላከል ብቻ አይደለም። ነገሩ ነገሩ ከዛ በላይ ነው። ስለዚህ ይህንም በመስዋዕትነት እንደተባለው በላብ ጠብታ፣ በሁሉም ነገር የተገኘን ሀብት ኮምፕሌትሊ አጀንዳ የሚቀይርን በውትድርና እዚህ ቀደም እንደጠቀስኩት አንድ ሞርተር የሚባል መሳሪያ ያለን። የእሱ አመታት በዲግሪ ነው። ከተራራው ጀርባ ነው የሚመታ ጠላትን። ከተራራ ጀርባ እና ከህዳሴ ግድቡ ጀርባ ብዙ ሚስጥሮች አሉት። እሱን ሁሉ ድል ያደረገ ነው። ድህነትን ታሪክ የሚያደርግ ፕሮጀክት ነው። አንችልም የሚል መንፈስም እንደምንችል የተደረገ ነው። በወታደራዊ በቀጥታ እንደማይችሉን ብቻ ሳይሆን ሰርገው በመግባትም እንዳይችሉን ያረጋገጠ ነገር ነው። በሞከሩት ሁሉ አመጣጥ የመለስንበት ስለሆነ በጣም ብዙ ፋይዳ ያለው ነውና ትልቅ ነገር ነው። የመነሻ የመታደስ የመለወጥ ሀውልት ነው የሚባለው ቀላል ነገር አይደለም። እውነትም እንደሱ ነው። ስለዚህ ሌሎች ለማድረግ ሌሎች ልማቶችን ለማፋጠን ብሔራዊ ጥቅም ብለን ያሰብናቸውን ለማከናወን ትልቅ መነሻ ነጥብ ነው እና በሱ ልክ ነው ማየት የምፈልገው። መልካም የጦር መኮንኖቹ ሹመትን ተከትሎ የተለያዩ አካላት የተለያዩ አሉታዊ አስተሳሰቦችን በተለያዩ ሚዲያዎች እያሰራጩ ይገኛሉና፣ ይህ አሉታዊ እሳቤ ወይም እነዚህ አካላት ይህንን ሀሳብ እንዲያራምዱ ያደረጋቸው ዋነኛ ዓላማው ከጀርባ ያለው ዓላማ ምንድን ነው ይላሉ። እንዲሁም ምንጩስ ምንድን ነው ብሎ ያስባሉ። በመጀመሪያ ይሄ ሹመትም ሆነ በመከላከያ የሚነሱ የተለያዩ አጀንዳዎች የተቋም ጉዳይ ነው፣ የመከላከያ ጉዳይ ነው ብለው አስበው በቅንነት አይተው የሚያበረታቱ ወገኖች አሉ ከውጭም ከአገር ውስጥም በዚህ ሙያ ላይ በሚዲያ የተሰማሩ በጣም በርካታ የመንግስት የግል፣ በግልም ደግሞ በዩቲዩብ፣ በቲክታክ፣ በተለያዩ ፕላትፎርሞች የሚያበረታቱ የስ እንኳን ደስ አላችሁ፣ ትክክል ነው ብለው ብያኔም ትንታኔም የሚሰጡ ወገኖች አሉ። የሀገራችን ጉዳይ ነው፣ ይሄ ጉዳይ ደግሞ የተቋም ጉዳይ ነው ብለው ለሚሰጡት ምስጋና ነው የምናቀርበው። ከዛ ባሻገር ደግሞ ይሄ ጉዳይ የራሳቸው ፖለቲካ አጀንዳ አድርገው የሚያመጡ ወገኖች ደግሞ አሉ። አንዳንድ ምሁራኖች ሲገልጹ እኛም ደግሞ እንደ ወታደር በምን ባብ የምናገኘው የተለያዩ ነገሮችን ብናነሳ ድንቅ ነው። እዚህ ቦታ ላይ ይሄ ሎንግ ዲስታንስ ናሽናሊዝም የሚባል ነገር አለ። ይሄ ጉዳይ እንግዲህ ከርቀት ሀገርን መውደድ ብለን እናስበዋለን። ይሄ አዎንታዊ ጎን ሲባል በእውቀት በልፋት የተገኘ ሀብትን የስራ ልምድን አጠቃላይ ወደ ሀገር አንጥቶ ፈሰስ ማድረግ በጎ ነው። በዚህ በጎ ተጽዕኖ መፍጠር ለምሳሌ በእኛ ሀገር ደረጃ ብናይ የእኛ ዜጎች ውጭ ያሉ ዜጎች ዲያስፖራዎች ኢትዮጵያ ማዕቀብ ሊደረግባት ሲል በሰሜኑ ጦርነት አይ ኖ ሞር በህዳሴ ግድባችንም በቃን፣ ይበቃ ለዚህ በኋላ ምናምን የሚሉ ነገሮች እንንይ ሀብታቸውን ቦንድ በመግዛት ለህዳሴው ግድብ ሰለብሬት በማድረግ በመደሰት የሚያሳዩት ነገር አለ። ያፈሩትን ሀብት ምናምን አንጥተው እውቀታቸውን ልምዳቸውን አንጥተው እዚህ ወደ ሀገራቸው ኢንቨስት ለማድረግ የሚጥሩ ወገኖች አሉ። በብዙ ነገር ይሄ የሚደነቅ ነው። አብዛኛውም ይሄ ነው የሚገልጸው። ከዚህ ባሻገር ግን ባሉታዊ ጎን የሀገር ፍቅር ከርቀት ሲገለጥ ምንድን ነው የሚመስለው የሚለው ከተጨባጭ ሁነታ ስለሚርቁ የሀገርን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ወታደራዊ ሁኔታ ያለመገንዘብ ችግር ይገጥማቸዋል እኒ ወገኖች። ስለዚህ እነሱ ባላቸው መረጃና እውቀት ልክ አገርን የመተንበይ ነገር ይመጣል ማለት ነው። ለምሳሌ ጠፍቶ ሸሽቶ የሄደ ወይም የተሰደደ በችግር አይደለም፣ ቅድም ያልኳቸውን ዜጎች አይደለም፣ እነዚህ በሚዲያ የሚወራጩትን አገር ቤት ካለው ወታደር በላይ ወታደር ሆነው ሊታዩ ይፈልጋሉ። አገር ቤት ካለው ጋዜጠኛ በላይ እኛ ጋዜጠኛ ነን ይላሉ። አገር ቤት ካለው ተንታኝ በላይ እኛ ተንታኝ ነን ብለው ሊቀርቡ ይችላሉ። አገር ውስጥ ካለው ፖለቲከኛ በላይ እኛ ፖለቲከኛ ነን ብለው ሊያስረዱን ሊተነትኑልን ይፈልጋሉ። በደንብ ይሄ ይታያል። አገር ቤት ያለው ግን በጣም ብዙ እውቀት አገሩን እየኖረ ችግሯንም ደስታዋንም እየተካፈለ ያለው ከነሱ የተሻለ እውቀት አለው። በዚህ ትንተና ማለት ነው። ሌላ ግትርነት ያጋጥማቸዋል ይላል። ሌላው የጥላቻ ንግግርን በማሰራጨት ይጠመዳሉ፣ ምክንያቱም ሀገራቸውን አያውቁም። ሌላው ምናባዊ የሆነ የሀገር ምስል ይፈጥራሉ ነው ግጭትን በማሳደግ ወይም በማባባስ ሚናቸው ከፍ ይላል የሚል ነገር